እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአብሽ አስደናቂ የሆነ የጤና ጥቅሞቹን፣ በቀን ምን ያክል መጠቀም አለባችሁ፣ እንዲሁም ደግሞ አብሽን መጠቀም የሌለባቸው ሰዎችና አብሽን እንዴት ብትጠቀሙት መልካም ነው የሚለውን የአብሽን የአጠቃቀም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 በተለይ ዘሩ በባህላዊ ምግቦችና መድኃኒቶች ውስጥ ትልቅ ቦታ አለው። አብሽ የጥራጥሬ ቤተሰብ አባል ሲሆን ዘሩ ወርቃማ ቢጫ ቀለም ያለው እናም ልዩ የሆነ መዓዛ እናም ጣዕምም አለው። በአብዛኛው ጣዕሙ በመጠኑ መራራ ሲሆን በኢትዮጵያ ውስጥ ለተለያዩ ነገሮችም ያገለግላል። በምግብነት ውስጥ በሰፊው ያገለግላል። በእንጀራ ውስጥ አንዳንድ የእንጀራ አይነቶችን ጣዕምን ለማሻሻል ይጨምራል። በወጥ ቤት ቅመማ ቅመም ውስጥም ይጨምራል። ለበርበሬ፣ ለሚጥሚጣ እናም ለሌሎች የቅመም ውህዶች ውስጥ እንደ አንድ ንጥረ ነገር ይገባል። በምግቦች ውስጥም ይጨምራል። ለሾርባዎች፣ ለአትክልትናም፣ ለጥራጥሬ ለወጦችናም፣ ቅቤን ለማጥራትም ጥቅም ላይ ይውላል። ለቁርስ እህሎች በአንዳንድ አካባቢዎች እንደ ላፊሶ በመሳሰሉ በባህላዊ ምግቦች ውስጥም ይካተታል። በአጠቃላይ አብሽ በኢትዮጵያ ምግብና ባህላዊ ሕክምና ውስጥ ዋነኛ ስፍራ ያለው ጠቃሚ የሆነ እጽዋት ነው። አብሽ ዘሮቹ ወይም ደግሞ ፍሬዎቹ እናም ቅጠሎቹ በርካታ የጤና ጥቅሞችን የሚሰጡ የተለያዩ ባዮ አክቲቭ ውህዶችንም ይዘዋል። የአብሽ ዘርፈ ብዙ የጤና ጥቅሞቹን በቅድሚያ አሁን እነግራችኋለሁ። አንደኛ የደም ስኳር መጠንን ይቆጣጠራል። የአብሽ ዘሮች የሚሟሟ ፋይበር እናም እንደ ትሪ ጎኔሊን ያሉ አልካሎይድን ይዟል። እነዚህም የካርቦሃይድሬት መፈጨትን እናም በጨጓራ ውስጥ የስኳር መምጠጥን ያዘገያሉ። የኢንሱሊን ስሜታዊነትን ያሻሽላል እናም አይነት ሁለት የስኳር በሽታን ለመቆጣጠርም ይረዳል። አንዳንድ ጥናቶች በባዶ ሆድ ያለውን የደም ስኳር መጠንን እናም ኤችቢኤ1ሲ መጠንን መቀነስን አሳይቷል። ሁለተኛ በወንዶች ላይ ቴስቴስትሮንን ይጨምራል። አብሽ እንደ ፍሮስታኖሊክ ሳፖኒን ያሉ ውህዶችን ይዟል። እነዚህም ሰውነት ቴስቴስትሮንን እንዲያመርት ሊያነቃቁ ይችላሉ። የወሲብ ፍላጎትን፣ የወሲብ ተግባርን፣ ጥንካሬን እናም የአትሌቲክስ አፈጻጸምን ሊያሻሽል ይችላል። ሶስተኛ በሚያጠቡ እናቶች ላይ የጡት ወተት ምርትንም ያሻሽላል። እንደ ጋላክታጎን ወይም ደግሞ የወተት አቅርቦትን የሚጨምር ንጥረ ነገር ሆኖም ያገለግላል። ምናልባትም ከጡት እጢዎች ጋር ተመሳሳይ የሆኑ ላብ ማምረቻ እጢዎችን በማነቃቃት በተለይ ከወሊድ በኋላ ባሉት የመጀመሪያ ጊዜያት የወተት አቅርቦትን ለመጨመር በባህላዊ መንገድ ጥቅም ላይ ይውላል። አራተኛ የምግብ መፈጨትን እናም የአንጀት ጤናን ያሻሽላል። አብሽ ከፍተኛ የሆነ የሙስሌጅ ይዘት አለው። ይህም ጨጓራ እናም አንጀትን ሊሸፍን ይችላል። የልብ መምን የምግብ አለመፈጨትንናም የሆድ ድርቀትን ያስታግሳል። እንዲሁም እንደ ለስላሳ የሆድ ድርቀት ማስታገሻነትም ያገለግላል። አምስተኛ የልብ ጤናንም ይደግፋል። በሚሟሟ ፋይበርና በአንቲ ኦክሲዳንት የበለጸገው አብሽ ኤልድኤል ወይም ደግሞ መጥፎ ኮሌስትሮልን እናም ትራይግሊሰራይድ መጠንን ለመቀነስም ይረዳል። የሊፒድ ፕሮፋይልን ያሻሽላል። የአስሮስከሎሮሲስ እናም የልብ በሽታ ስጋትን ይቀንሳል። ስድስተኛ ክብደትን ለመቆጣጠርም ይረዳል። የፋይበር ይዘቱ የእርካታ ስሜት ወይም ደግሞ ጥጋብን ያመጣል። ይህም አጠቃላይ የምግብ ፍላጎትን ይቀንሳል። ከመጠን በላይ መብላትንናም የምግብ ፍላጎትን ለመቆጣጠር ይረዳል። ይህም ክብደት መቀነስ ጥረቶችን ይደግፋል። ሰባተኛ አንቲኢንፍላማቶሪ ባህሪያት አሉት። አብሽ እንደ ፍላቮኖይድ ያሉ ውህዶችን ይዟል። እነዚህም ኢንፍላሜሽንን ይቀንሳሉ። እንደ አርትራይተስ አስም እናም የቆዳ ችግሮች ያሉ ስር የሰደዱ የብግነት ሁኔታዎችን ለመቆጣጠርም ይረዳል ስምንተኛ በአንቲኦክሲዳንትም የበለጸገ ነው እንደ ቫይታሚን ሲ ፖሊፊኖልስ እናም ሳፖኒን ባሉ ውዶች አማካኝነት ፍሪ ራዲካሎችን ያስወግዳል እርጅናን ያዘገያል ሴሎችን ከጉዳት ይከላከላል እናም የካንሰር ስጋትንም ይቀንሳል ዘጠነኛ የቆዳ እናም የፀጉር ጤናን ያሻሽላል የአንቲ ኦክሲዳንት እናም አንቲ ኢንፍላማቶሪ ባህሪያቶቹ በተጨማሪም እንደ ቫይታሚን ቢ3 እናም ሲ ያሉ የቫይታሚን ይዘቶቹ ጤናማ ቆዳ እናም ጸጉርን ያበረታታሉ። ብጉርን ያጸዳል እናም የቆዳ ኢንፍላሜሽንን ይቀንሳል። የጸጉር እድገትን ያበረታታል እናም ፎሮፎርን እናም የጸጉር መርገፍንም ይቀንሳል። አስረኛ የወር አበባ እናም የማረጥ ምልክቶችን ያስታግሳል። ሆርሞኖችን ለማመጣጠን የሚረዱ ፋይቶ ኤስትሮጅን በእጽዋት ላይ የተመሰረቱ ኤስትሮጅኖችን ይዟል። የወራ አባ ቁርጠትንናም የስሜት መለዋወጥንም ሊቀንስ ይችላል። አስራ አንደኛ የወሲብ ጤናንናም የወሲብ ፍላጎትን ያሻሽላል። ለሁለቱም ፆታዎች የደም ዝውውርንናም የሆርሞን ሚዛንን ያሻሽላል። አንዳንድ ክሊኒካዊ ጥናቶች እንደሚያሳዩት የወሲብ ፍላጎትን መነቃቃትን፣ እናም አጠቃላይ የወሲብ እርካታን ሊያሻሽል ይችላል። አስራ ሁለተኛ ጸረ ተዋሲያንና ጸረ ቫይረስ ውጤቶች አሉት። አብሽ የባክቴሪያዎችንና ፈንገሶችን እድገት ሊገቱ የሚችሉ ጸረ ተዋሲያን ውህዶችን ይዟል። የበሽታ መከላከያ ስርዓትን ይደግፋል፣ እናም ለስላሳ ኢንፌክሽኖችን ወይም ደግሞ ቁስሎችን ለማከምም ሊያገለግል ይችላል። አስራ ሦስተኛ የአእምሮ ጤናንና ትውስቲያን ያሻሽላል። አብሽ ኮሊንና ሌሎች የነርቭ መከላከያ ውህዶችን ይዟል። የአንጎል ተግባርን ትውስታንናም ስሜትንም ሊያሻሽል ይችላል። ለጭንቀት ወይም ደግሞ ድብርት ጠቃሚ ሊሆን ይችላል። አስራ ሁለተኛ የጉበት ተግባርንም ይደግፋል። አብሽ የሰውነትን የመርዛማነት መንገዶችን ያሻሽላል፣ እናም ጉበትን ከአልኮልናም ከመርዝ ከሚመጣ ጉዳትም ሊከላከል ይችላል። የጉበት ኢንዛይም ሚዛንን ያበረታታልና የመርዛማነት ሂደትንም ይደግፋል። አስራ አምስተኛ በካንሰር መከላከል ላይ ሊረዳም ይችላል። አብሽ ሳፖኒንስ እና ፍላቮኖይድን ይዟል። እነዚህም ለካንሰር መከላከያ ውጤታቸው ተጠንተዋል። በቤተ ሙከራ ጥናቶች የካንሰር ሴል መስፋፋትን ለመቀነስና አፖፕቶሲስን ወይም ደግሞ የታቀደ የሴል ሞትንም ሊያመጣ ይችላል ማለት ነው። ስለዚህ አብሽን ብትጠቀሙ እነዚህን ዘርፈ ብዙ ጥቅሞችን የምታገኙ ይሆናል። አንድ መቶ ግራም የአብሽ ዘሮች ወይም ደግሞ ፍሬዎች ፋይበር 24 ግራም፣ ፕሮቲን 23 ግራም ብረት ወይም ደግሞ አይረን 33 ሚሊግራም ለደም ማነስ አስፈላጊ ነው። እንደ ማግኒዥየም፣ ማንጋኔዝ፣ መዳብ፣ ቫይታሚን ቢ6 እና ፎሌትን ይይዛል ማለት ነው። ታዲያ አብሽን እንዴት መጠቀም እንደሚቻል አሁን በዝርዝር እነግራችኋለሁኝ። የአብሽ ዘሮቹን ወይም ደግሞ ፍሬውን ለአንድ ሌሊት ዘብስፋችሁ፣ ፈጭታችሁ ወይም ደግሞ በስሎም መጠቀም ትችላላችሁ። የአብሽ ቅጠሎችን ትኩስ ወይም ደግሞ የደረቀውን በቅመማ ቅመሞች በዳቦዎች ወይም ደግሞ በእጽዋት የተቀመሙ ሻይ ውስጥ ጥቅም ላይ ይውላል። የአብሽ ዘይቱ ደግሞ ቆዳን ለማሸት ወይም ደግሞ ለራስ ቆዳ ለመቀባትም ጥቅም ላይ ይውላል። የአብሽ ሰፕልመንት ወይም ደግሞ ካፕሱልም አለ። ይህ በዶክተር ትዕዛዝ ብቻ ጥቅም ላይ የሚውል ነው። አብሽን በአመጋገባችሁ ውስጥ ጤናማ እናም ዘላቂ በሆነ መንገድ ማካተት ለተለያዩ የጤና ጥቅሞችን ሊሰጥ ይችላል። ዘሮቹን ወይም ደግሞ ፍሬዎቹን፣ ቅጠሎቹን ዱቄቱን በመጠቀም በርካታ በተለያዩ የአመጋገብ ዘዴዎች ውስጥ ማካተት ትችላላችሁ ማለት ነው። አብሽን እንግዲህ ለመጠቀም አንደኛ ታጥቦ የተዘፈዘፈ የአብሽ ዘሮች ወይም ደግሞ ፍሬውን መጠቀም ነው። ለስኳር በሽታ ለምግብ መፈጨትናም ለኮሌስትሮል ቅነሳ በጣም ምርጥ ነው። እንዴት መጠቀም ትችላላችሁ? አንድ የሻይ ማንኪያ የአብሽ ዘር ወይም ደግሞ ፍሬውን ለአንድ ሌሊት በውሃ ውስጥ ዘብዝፉት። ጠዋት ላይ ውሃውን አጥላችሁ መጠጣትና ዘሩን ወይም ደግሞ የዘፈዘፋችሁት ፍሬውን በባዶ ሆድ ማኘክ። ጥቅሞቹ የደም ስኳር ቁጥጥርን፣ የምግብ መፈጨትንና ሜታቦሊዝምን ያሻሽላል። ሁለተኛ የአብሽ ሳይን መጠቀም ነው። እንዴት ይሰራል? አንድ የሻይ ማንኪያ የአብሽ ፍሬዎችን ወይም ደግሞ ዘሮቹን በአንድ ከግማሽ ኩባያ ውሃ ውስጥ ከአምስት እስከ አስር ደቂቃዎች ውስጥ ማፍላት ከዛም ማጠራትና ሎሚ ወይም ደግሞ ማርን እንደ አማራጭ ጨምሩ። ጥቅሞቹም የምግብ መፈጨትን ይረዳል፣ የሆድ እብጠትን ይቀንሳል። እናም አንቲ ኢንፍላማቶሪ ባህሪያቶችም አሉት። ሶስተኛ የአብሽ ፓውደር ወይም ደግሞ ዱቄት ነው። እንዴት መጠቀም ይቻላል? ከግማሽ እስከ አንድ የሻይ ማንኪያ ወደ ስሙዚ፣ ወደ ሾርባዎች ወይም ደግሞ ወደ እርጎዎች ውስጥ ጨምራችሁ መጠጣት ትችላላችሁ። ከሞቀ ውሃ ወይም ደግሞ ወተት ጋርም በመቀላቀልም መጠጣት ትችላላችሁ። ጥቅሞቹም የደም ስኳር ሚዛንን እናም የሆርሞን ጤናን ይደግፋሉ። አራተኛ ዳቦ ስትጋግሩ የአብሽ ዱቄትን በዳቦ ውስጥ መጨመር ትችላላችሁ። በበሰሉ ምግቦች ላይ በመጨመር ጥሩ መዓዛን ታገኛላችሁ። ጥቅሞቹም በብረት በፋይበርናም በአንቲ በአንቲኦክሲዳንት የበለጸገ ነው። አብሽን በምስርናም በአትክልት ምግቦች ውስጥም መጨመር ትችላላችሁ። ከነጭ ሽንኩርትናም ዝንጅብል ጋርን በማዋሃድ ጥሩ መዓዛ ያለው ጥምረትን ታገኛላችሁ ማለት ነው። አብሽን ታዲያ በመጠኑ ተጠቀሙ። ከሩብ እስከ ግማሽ የሻይ ማንኪያ መጠቀም በቂ ነው። ምክንያቱም ከመጠን በላይ መጠቀም መራራነትን ሊያስከትል ይችላል። በቤት ውስጥ የተሰራ የአብሽ ምርትንም ተጠቀሙ። የአብሽ ተጨማሪ ምግቦች ወይም ደግሞ ሰፕልመንትን ደግሞ በሐኪም ከተመከረ ለተወሰኑ የህክምና ዓላማዎች ጥቅም ላይ ይውላል። የአብሽ የጎንዮሽ ጉዳቶችን ለምሳሌ እንደ ጋዝ ወይም ደግሞ መራራነትን ለማስወገድ በትንሽ መጠን ጀምሩ። ሙሉ ዘሮቹን ወይም ደግሞ ፍሬዎቹን የምትበሉ ከሆነ ደግሞ በቂ ውሃን ጠጡ፣ በፋይበር የበለጸገ ስለሆነ። ነፍሰ ጡር ሴቶች ደግሞ በመደበኛነት ከመውሰዳቸው በፊት ሐኪምን ማማከር አለባቸው። የአብሽ ዕለታዊ ገደብ፣ የአጠቃቀም ገደብ በምትጠቀሙት የአብሽ አይነት፣ በዘሮቹ ወይም ደግሞ በፍሬው ፓውደር፣ ወይም ደግሞ ተጨማሪ ምግብ ወይም ደግሞ ሰፕልመንትናም በጤና ሁኔታችሁ ላይ በቀን ምን ያክል የአብሽ መጠን እንደምትጠቀሙ ይለያያል ማለት ነው። የአብሽ ፍሬን በቀን ከአንድ እስከ ሁለት የሻይ ማንኪያ ወይም ደግሞ ከአምስት እስከ አስር ግራም መጠቀም ይቻላል። ለአንድ ሌሊት ተዘፍዝፎ በባዶ ሆድ መመገብ ማለት ነው። በምግብ ዝግጅት ውስጥ ደግሞ ለመጠቀም በአንድ ምግብ ውስጥ ከሩብ እስከ ግማሽ የሻይ ማንኪያ ለጣዕም ያለ መራራነት መጠቀም ትችላላችሁ። የአብሽ ፓውደር ወይም ደግሞ ዱቄትን የተፈጨውን በቀን ከአንድ እስከ አምስት ግራም ወይም ደግሞ ከግማሽ እስከ አንድ የሻይ ማንኪያ መጠቀም ትችላላችሁ። ከፍተኛ መጠን ለደም ስኳር ወይም ደግሞ ለጡት ማጥባት ሊረዳ ይችላል፣ ነገር ግን ክትትል ሊደረግበት ይገባል። የአብሽ ከፍተኛ መጠን የጎንዮሽ ጉዳቶችን ሊያስከትል ይችላል። ለደም ስኳር ቁጥጥር ጥናቶች በቀን ከ10 እስከ 25 ግራም ዘሮቹን ወይም ደግሞ ፍሬዎቹን በመመገብ ከምግብ ጋር ተከፋፍሎ መውሰድን ይደግፋሉ። በትንሽ መጠን ጀምሮ በተለይም የስኳር በሽታ መድኃኒትን የምትወስዱ ከሆነ ለጡት ማጥባት የወተት አቅርቦት፣ የተለመደው መጠን በቀን ከአንድ እስከ ሶስት ግራም የአብሽ ፍሬውን በቀን ሶስት ጊዜ ነው። ለብዙ የሚያጠቡ እናቶች ከአንድ እስከ ሶስት ቀናት ውስጥ በጣም ውጤታማ ለውጥን ታያላችሁ። ከፍተኛ መጠን ሲወሰድ ሊከሰቱ የሚችሉ የጎንዮሽ ጉዳቶች ማቅለሽለሽ፣ ተቅማጥ፣ የሆድ እብጠት ወይም ደግሞ መነፋት ወይም ደግሞ ጋዝ ይከሰታል። በላብ ወይም በሽንት ውስጥ ሽታም ሊኖር ይችላል። ይህ ደግሞ ለጤና ጎጂ ያልሆነ ነው። ከስኳር በሽታ መድኃኒቶች ጋር ሲወሰድ የሃይፖግላይሲሚያ ስጋትን ሊያስከትል ይችላል። የአለርጂ ምላሾች በተለይም በጥራጥሬ ወይም ደግሞ የኦቾሎኒ አለርጂ ያለባቸው ሰዎች ባይጠቀሙት ይመረጣል። የማህፀን መኮማተር ሊያስከትል ስለሚችል በእርግዝና ወቅት አይመከርም። አብሽ ታዲያ ብዙ የጤና ጥቅሞች ያሉት ኃይለኛ እጽዋት ነው፣ ግን ለሁሉም ሰው ተስማሚ አይደለም። አንዳንድ ሰዎች አብሽን ማስወገድ ወይም በጥንቃቄ መጠቀም አለባቸው። በተለይም በየጊዜው ወይም ደግሞ በብዛት የሚወስዱ ከሆነ ታዲያ አብሽን ማስወገድ ያለባቸውን ሰዎችና ምክንያቶቹን በዝርዝር እነግራችኋለሁኝ። አንደኛ ነፍሰ ጡር ሴቶች ናቸው። ለምን ማስወገድ አለባቸው? አብሽ የማፀን መኮማተርን ሊያነቃቃ ይችላል። ይህም የጽንስ መጨናገፍ ወይም ደግሞ ያለ ጊዜው መውለድን ሊያስከትል ይችላል። የእርግዝና ሆርሞኖችን ሊያስተጓጉል የሚችሉ ኤስትሮጂንን የሚመስሉ ውህዶችንም ይዟል። የምጥ ስራን ለማነቃቃት በባለሙያ ቁጥጥር ስር በእርግዝና መጨረሻ ላይ ጥቅም ላይ ሊውል ይችላል፣ ነገር ግን ለአጠቃላይ አጠቃቀም አይመከርም። ሁለተኛ ለኦቾሎኒ፣ ለሽምብራ፣ ወይም ደግሞ ለሌሎች ጥራጥሬዎች አለርጂ ያለባቸው ሰዎች ናቸው። ለምን ማስወገድ ያለባቸው? አብሽ ከጥራጥሬ ቤተሰብ ውስጥ ነው፣ እናም የጥራጥሬ አለርጂ ያለባቸው ሰዎች የአለርጂ ምላሾችን ሊያሳድጉ ይችላሉ። ምልክቶቹም እንደ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ አናፊላክሲስን ሊያስከትል ይችላል። ሶስተኛ ደግሞ የደም ስኳርን የሚቀንሱ መድኃኒቶችን የሚወስዱ ሰዎች የስኳር በሽታ ያለባቸው ናቸው። ለምን መጠንቀቅ አለባቸው? አብሽ የደም ስኳርን ይቀንሳል እና ከስኳር በሽታ መድኃኒቶች እንደ ኢንሱሊን ወይም ደግሞ ሜትፎርሚን ጋር ሲዋሃድ ሃይፖግላይሲሚያ ወይም ደግሞ አደገኛ ዝቅተኛ የደም ስኳር መጠንን ሊያስከትል ይችላል የደም ግሉኮስ መጠንን በቅርበት ተከታተሉ እናም ከመጠቀማችሁ በፊት ሐኪማችሁን አማክሩ አራተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው ለምን ማስወገድ አለባቸው አብሽ ተፈጥሯዊ የደም የማቅጠም ባህሪያት አሉት እናም እንደ ጸረ ደም መርጋት መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋን ሊጨምር ይችላል እንደ ዋርፋሪን አስፕሪን ክሎፒዶግሪን ካሉ መድኃኒቶች ጋር አምስተኛ ሃይፖታይሮዲዝም ወይም ደግሞ ሆርሞን ሴንሲቲቭ ሁኔታዎች ያለባቸው ሰዎች ናቸው። ለምን መጠንቀቅ አለባቸው? አብሽ የታይሮይድ ሆርሞኖችን ሊያስተጓጉሉ ወይም ኤስትሮጂን ሴንሲቲቭ ሁኔታዎችን ሊያባብሱ የሚችሉ ፋይቶ ኤስትሮጂንስ፣ በእጽዋት ላይ የተመሰረቱ ኤስትሮጂኖችን ይዟል። ለምሳሌ የጡት ካንሰር፣ የማዕፀን ፋይብሮይድ እና ፒሲኦኤስ በአንዳንድ ሁኔታዎች ስድስተኛ፣ ደግሞ ቀዶ ጥገና የሚደረግላቸው ሰዎች ናቸው። ለምን ማስወገድ ያለባቸው? የአብሽ የደም ማቅጠንና የደም መርጋት መከላከያ ውጤቶቹ ከቀዶ ጥገና በፊትናም በኋላ የደም መፍሰስ አደጋን ሊጨምሩ ይችላሉ። ከታቀደው ቀዶ ጥገና ቢያንስ ሁለት ሳምንታት በፊት አብሽን ማቆም ይመከራል። ሰባተኛ፣ የምግብ መፈጨት ችግር ያለባቸው ሰዎች ናቸው እንደ ኢሪቴብል ባውል ሲንድረም እናም አልሰሬቲቭ ኮላይተስ ለምን መጠንቀቅ አለባቸው? ከፍተኛ የፋይበርና የሙስሌ ይዘት በተለይም ስሜታዊ በሆኑ ሰዎች ላይ ወይም በከፍተኛ መጠን የሆድ እብጠት ወይም መነፋት፣ ጋዝ ወይም ደግሞ ተቅማጥን ሊያስከትል ይችላል። ስምንተኛ ልጆች ናቸው፣ ጨቅላ ህጻናትና ታዳጊዎች። ለምን ማስወገድ አለባቸው? በልጆች ላይ ደህንነቱን ለማረጋገጥ በቂ ማስረጃ ወይም ደግሞ ጥናት አልተደረገም። የመታፈን አደጋን በተለይ አብሽን በቀጥታ የሚጠቀሙ ከሆነ እንዲሁም ደግሞ የምግብ መፈጨት ችግርን ሊያስከትልባቸው ይችላል። ዘጠነኛ ደግሞ ሌሎች መድኃኒቶችን የሚወስዱ የሚያጠቡ እናቶች ናቸው። ለምን መጠንቀቅ አለባቸው? አብሽ የወተት አቅርቦትን ሊጨምር ቢችልም እናትየው ከምትወስዳቸው ሌሎች መድኃኒቶች ጋር መስተጋብርን ሊፈጥር እናም ወደ የጡት ወተት ሊገባ ይችላል። ሁልጊዜ የጡት ማጥባት ባለሙያ ወይም ደግሞ ሐኪምን ማማከር ያስፈልጋል። አስረኛ ለጠንካራ ሽታዎች ስሜታዊ የሆኑ ሰዎች ናቸው። ለምን ማስወገድ አለባቸው? አብሽ በላብ በሽንት ወይም ደግሞ በአፍ ውስጥ ሽታን ሊያስከትል ይችላል። ይህም አንዳንድ ሰዎች ደስ የማይል ወይም አሳፋሪ ሆኖ ሊያገኙት ይችላሉ። በተለይ በአንዳንድ ሰዎች ላይ ሽታን ሊያስከትል ይችላል ማለት ነው። በዚህ አማካኝነት አብሽን ማስወገድ